ስን ብዬ እግዚአብሔር ያፈቅደኛል እያልኩኝ ብመታ እግዚአብሔር ይምረኛል ብዬ ብሰክር እግዚአብሔር ይምረኛል ይወደኛል ብዬ ስን ብዬ ኃጢአት ብሰራ እግዚአብሔር ሳይሆን የእኔ አለማወቅና ድንቁርና እኔን ጠልፎ ይጠለኛል ሲሆን ይከተነው ነፍስ ስጋ ከሌላት ሬሳ እንደሚባለው እምነት ያለ ስራም እንዲሁ የሞተ ነው። ሰዎች አሁን ዋነኛውን ነገር ዋና አላደረጉትም። ጠዋት ተነስተው ስለ አምላክ አያስቡም፣ ስለ ነፍሳቸው አያጠኑም። ስለመንፈሳችሁ ምንም ጥበብ የላቸው። ስራ ስራ ስራ ትምህርት ትምህርት ትምህርት ዶላር ዶላር ዶላር ብር ብር፣ ፖለቲካ ፖለቲካ፣ ዜና ዜና ዜና። ማስመሰል እናቁም፣ ወደ መንፈሳዊነት እንመለስ። ነፍስሽ ርፍ የምትለው መንፈሳዊ ኮኔክሽን ሲኖርሽ እና ሲኖርሽ ብቻ ነው። እሱ ብቻ ልብሽ የሚለው ከእሱ ጋር ስትገናኝ ብቻ ነው። ትልቁ የዓለም ሀምት የአንቺ ደስታ ማጣት ነው። ዛፍ ለመሆን ነው ወፎቹ ወፍ ለመሆን ፀሐይ ፀሐይ፣ እኔስ ምን ለመሆን የተፈጠርኩት እና ማድረግ ልክ አንድ ቤት ስትመለከች ሁለት ነገሮች አሉት። የመጀመሪያው መሰረቱ ነው፣ ከዛ ከመሰረቱ በላይ ያለው ነው። መሰረቱ መንፈሳዊ ህይወትሽ ነው። መሰረቱ ከአምላክሽ ጋር ያለሽ ቁርኝነት ግንኙነት ነው። ለሐሴት፣ ለደስታ፣ ለፍቅር ከዛ ውጪ ማንንም አይሰጥሽም። ገንዘብም አይሰጥሽም። ትዳርም አይሰጥሽም ሰዎች የማይሰጥሽም፣ ስኬትም የማይሰጥሽም፣ መንፈስ ብቻ ነው እውነተኛ ትርጉም የሚሰጥሽ። ስለዚህ እሱ ዋነኛው ነው። በዛ ከተደሰትሽ በኋላ ምድር ላይ ዓላማዬ ምንድነው ብሎ መጠየቅ። ስለዚህ በመንፈስ መንቃት፣ በፍቅር በይቅርታ አምላክን በማመስገን ከተፈጥሮ ጋር በመገናኘት ሰዎችን ይቅር በማለት በጎ ነገር ላይ በማተኮር መንፈሳዊ ማነትሽን ካነቃሽ በኋላ መሰረቱን ከያዝሽ በኋላ ደስተኛ ከሆንሽ በኋላ አሁን ደግሞ እዚህ ውጫዊ ዓለም ላይ ምን እንዳደርግ ነው አምላክ የፈጠረኝ? ይሄ ዛፍ ዛፍ ለመሆን ነው ወፎቹ ወፍ ለመሆን ፀሐይ ፀሐይ፣ እኔስ ምን ለመሆን ነው የተፈጠርኩት? በመንፈስ ነቅተሽ ዓላማሽ ላይ መብቃት ትችላለሽ። ገብቶሻል? ስለተደሰትሽ ነው የምትኖሩ እንጂ ለመደሰት ግን አትኖሪም። ስለ ረካሽ ነው የምትኖሩ እንጂ አንድ ቀን ቢዝነስ ሄና ዝነኛ ሰውን ሳገባ ሰው እረካ አለው አትይም። እርካታ የሚመጣው ከአንቺ ውስጥ ነው። ደስታ ካንቺ ውስጥ ወደ ስራሽ ይሄዳል። ደስታ ከአንቺ ውስጥ ወደ ሰዎች ይላል። ደስታ ከአንቺ ውስጥ እየወጣ የሚሄድ ነገር ነው እንጂ ከውጭ የሚመጣ ነገር አይደለም። ስለዚህ መጀመሪያ መንፈሳዊ ማንነትሽን ትክክል አድርጊና በዛ ከተደሰች በኋላ ምድር ላይ ሁለተኛውን ነገር ትፈልጊዋለች። ሰዎች አሁን ዋነኛውን ነገር ዋና አላደረጉትም። ጠዋት ተነስተው ስለ አምላክ አያስቡም። ስለ ነፍሳቸው አያጠኑም። ስለ መንፈሳቸው ምንም ጥበብ የላቸውም። ስራ ስራ ስራ ትምህርት ትምህርት ትምህርት ዶላር ዶላር ዶላር ብር ብር ፖለቲካ ፖለቲካ ዜና ዜና ዜና። መንፈሳቸው ጭንቅ አለ። እውነተኛ ስኬታማ ሰዎች ግን መንፈሳቸውን ያነቁ አምላካቸውን ድምፁን የሰሙ ልባቸው በሀሴት የተሞላ ከዛ ደግሞ ምድር ላይ ትርጉም ያላቸው ህይወት የሚኖሩ ሰዎች ናቸው። አለም መንፈስሽን እንድታቅ አይፈልግም። ነፍስሽ እንድትነቅ አይፈልግም። ኖ ኖ ኖ። ለምን? ትልቁ የዓለም ሀብት የአንቺ ደስታ ማጣት ነው፣ የአንቺ መጨነቅ ነው፣ የአንቺ ሰላም ማጣት፣ የአንቺ ፍርሃት ለዓለም ትልቅ ገበያ ነው ይሄን ልብስ ብትለብሺ ደስተኛ ትሆኛለሽ። እዚህ ቦታ ብትዝናኚ ደስተኛ ትሆኛለሽ። እዚህን ኛው ሀገር ቫኬሽን ብትሄጂ ደስተኛ ትሆኛለሽ። ይሄ መኪና ይሄ እያሉሽ በውጫዊ ነገር የአንቺን መንፈሳዊ ጉድለት እንደሚሞላ እያሳደዱሽ እድሜሽ አልቆ ትሞች አለሽ እንጂ በታሪክ ያንቺን ሰላም አይፈልጉትም። ስለዚህ ሁለቱን ባላንስ ማድረግ ያስፈልጋል። አለም አያስፈልግም እያልኩኝ አይደል የምንኖርበት ቤት ያስፈልገናል፣ ምግብ ያስፈልገናል፣ ጫማ ያስፈልገናል፣ የምንተኛበት መኝታ ያስፈልገናል። ግን ዋነኛው አይደለም። እሱ ሁለተኛ ነው። ከሁሉ በላይ በጣም የሚያስፈልገን ነፍሳችንና መንፈሳችን ነው። እሱን ካገኘን በኋላ ሁለተኛውን እያሳካን መሄድ መቻል አለበት። ኢየሱስ ክርስቶስ ምን ብሏል? አስቀድማችሁ ጽድቅና መንግሥቱን ፈልጉ፣ ሌላ ሁሉ ይጨመርላችኋል። ስለዚህ ሁለተኛው ቦነስ ነው እንጂ ዋነኛው ነገር አይደለምና አሳን መተሾ ውሃ ምን ያህል ነው የሚጠቅመው ብትዩ፣ ምንድን ነው የሚልሽ? ውሃ ምን ያህል ትርጉም ይሰጣል እስኪ ንገረኝ ውሃ አስፈላጊ ነገር ነው። ብንቲ በነገራችን ላይ አሳ ውሃ አያውቅም፣ የሰው ልጅ የአምላክን መንፈስ እንደማያውቅም። የሰው ልጅ አምላክን ረስቶ እየኖረበት፣ እየበላበት፣ እየጠጣበት፣ እየተነፈሰበት ዘንግቶት ትቷል። ልክ አሳው ውሃውን ይረሳና ውሃ ውስጥ ያሉ የሚበላ ይፈልጋል፣ ሚስት ይፈልጋል፣ ጓደኛ ይፈልጋል፣ ዳቦ ይፈልጋል፣ ሳምቲንግ ይፈልጋል እንጂ ትልቁ ውሃውን እያሰብ አይደሰትም። እንዲሁም የሆነ የሆነ ታሪክ አለ። ሁለት አሳዎች እየዋኙ እየሄዱ የሆነ በጣም የነቃ አሳ ልጆች እናንተ ወጣቶች ውሃውን እያያችሁ ነው ይላችኋል። የምን ውሃ አይሉታል። ውሃ እኮ አለ፣ ውሃውን እዩት። ውሃ የሚባል እስኪ ያሳየኝ። ውሃ ውሃ አስነካኝ። አይደለም አይታይም፣ አይነካም። በዛ ውስጥ ነው ብትኖሩት እ የታለ የታለ? ታዲያ ተጋችሁ። አሁን ፈጣሪ የለም ብሎ የሚያምኑ ሰዎች አሉ። ኤክስፒሪየንስ ያላረጉት ሰዎች፣ ያልቀመሱት ሰዎች አሉ። አንዳንዶቹ ደግሞ በደፈናው ዝም ብሎ አለ ብለው ይኖራሉ። የቀመሱት ቅዱስ ዳዊት እንዳለው ቴስት ያደረጉት ሰዎች በጣም ጥቂት ናቸው። ከዛ ሰድበውት ሲሄዱ የሆነ ሰው ያጠምዳቸዋል። ከውሃው ሲወጡ ውሃ የሚባል ነገር እንዳለ ገባቸው። ሲንፈራፈሩ አደጋ ላይ ሲወድቁ ሲታመሙ፣ ውሃ የሚባል ነገር እንዳለ ገባቸው። አነገ ልንገርሽ፣ በህይወትሽ ላይ ትርጉም ዝም ብሎ የሚሰጥሽ ልጅ አይደለም ትዳር አይደለም ሀገር መምራት አይደለም ምዕሉ ትርጉም የሚመጣው ከመንፈስ ነው። በቃ ነፍስሽ ርፍ የምትለው መንፈሳዊ ኮኔክሽን ሲኖርሽ እና ሲኖርሽ ብቻ ነው። እሱ ብቻ ነው ልብሽ የሚለው። ከእሱ ጋር ስትገናኝ ብቻ ነው ይሄ የምድር ሸክም ቅልል የሚል። አሁን ሰዎች እያሳደዱ ነው። አንድ ቀን አንድ ቀን አንድ ቀን አንድ ቀን እያሉ የሞት አልጋቸው ላይ ሲተኙ ነው ያ የሮጡለት ያ የደከሙለት ያ የተጣሉለት ያ የተደባደቡለት ጉዳይ ተራ እንደሆነ እነሱን እንዳልሆነ የሚያስፈልገው ነገር በጣም ጥቂት እንደሆነ የሚገባቸው መቼ ነው? የሞት አልጋቸው ላይ ሲሆኑ ነው። ተሰቃይተው ተንከራተው ብሩ መስሏቸው ሄደው አግኝተው ሲያጡ ሴት መስሏቸው ሄደው አግኝተው ሲያጡ ስልጣን መስሏቸው ሄደው አግኝተው ሲያጡ ማግባት መስሏቸው ሄደው አግኝተው ሲያጡ መጨረሻ ላይ ሊሞቱ ሲሉ ይገባቸዋል። እንደዛ ግን አንሆን። ሰዎች ማስመሰል እናቁም፣ ወደ መንፈሳዊነት እንመለስ። እኔ ማነኝ ብለን መጠየቅ እንጀምር። አምላኬን ካመንኩት መቅመስ አለብኝ። ይሄን ቡና ልክ እንደምቀምሰው ሰው አምላኬን ጣዕሙን ጠረኑን ቴስት ማድረግ አለብን እርዳታውን ከኔ ጋር እንዳለ ማወቅ ሲጀምር የምድር ነገር ቀል እየሆነ ይመጣል። ብር ቀል እየሆነ ይመጣል። ስኬት ቀል እየሆነ ይመጣል። ዝና ቀል እየሆነ ይመጣል። ለምን መሰለሽ? አምላክ ውቅያኖሱ ነው፣ ምድር ደግሞ አንዷ ጠብታ ሆነች። ምድር ነው የምልሽ ጠብታ እንደዚህ ጠጠር ናት። እንዲሁም መጽሐፍ ቅዱስ ላይ በአሸዋ መካከል ገብቶሻል እንዳለ እንደ አንድ ጠጠር ነው ምድር ማለት ማለት። ስለዚህ ውቅያኖሱን የያዘ ሰው ጠብታው ጎደለብኝ ብሎ አያለቃቅስም። ውቅያኖሱን የያዘ ሰው ጠብታ ቢጨመርለት ሚስና ቢግድል ነው አይልም። ስለዚህ የምድር ዝናና ስኬት ሀብት በእርግጥ የምናጣው ነገር ነው አምላክ ላወቀ ሰው ምኑ ነው? እስኪ ንገሪኝ፣ ምኑ ነው? ዩኒቨርሱም ስትመለከች ከዚህ ወደ ቅርቡ አስታር ወደ ጋላክሲ በብርሃን ፍጥነት ብትሄጂ ሁለት ነጥብ አንድ ሶስት ቢሊዮን ዓመት ይፈጃል። ወደ ቅርቡ ጋላክሲ ብትሄጂ ማለቂያ የለውም። ዩኒቨርሱ ግን እግዚአብሔር አይደለም። እግዚአብሔር ደግሞ ከዩኒቨርሱ በጣም የሚበልጥ ሂውጅ ማለቂያ የሌለው ዩኒቨርሱን ያስገኘ ነው። ሰዎች ይሄን ነው ሚስ አድርገው የናቁት። በተለይ ኢትዮጵያ ናቅ ነው አባቶቻችን በዚህ ያለ ታውቁት በዛ ነብር ራሳቸውን የሚገዙት የማይታየውን ዓለም ጥንቅቅ አድርገው ስላወቁ የሚታየው ዓለም ላይ ሰልጥነው ነበር ይኖሩት። ኃያል ሆኖ ነበር ይኖሩት። ስኬታማ ሆኖ ነበር ይኖሩት። አሁንስ ጣል ነው እግዚአብሔር የሚባለው ጣል ነው አምላካችን ተው ነው እግዚአብሔር ምንድን ነው ሲባል ፊደል ሆነ። በህይወታችን ያለ መንፈስ ኃይል ጉልበት፣ ብርታት ሳይሆን ፊደል ሆነና እንደ ማንኛዎች መደበኛ ሀገሮች ተራ ህይወት እየኖርን ነው እና ሰዎች ወደ መንፈሳቸው መመለስና አምላካቸውን መርምረው ማወቅ መቻል አለባቸው። ለጅል ሰው የሚሰጥ ስራ አይደለም። ሞኝ ሰው በልቡ ፈጣሪ የለም ይላል ይላል ጠቢቡ ሰለሞን ሰለሞን ሞኝ ጅል የሆነ ሰው፣ ትንሽ የተማረ ሰው፣ ጥራዝ ነጠቅ እውቀት ያለው ሰው እግዚአብሔር የለም ይላል። ለምን ኢት ቴክስ ትልቅ ማይንድ ግሬት ማይንድ አምላክን አሰራሩን ለመረዳት፣ ለመፈተሽ፣ ለማወቅ በጣም ጥልቅ ተመስጦ ይጠይቃል። ጥልቅ መንፈሳዊ ምርምር ይጠይቃል። ልብን መክፈት ይጠይቃል። አለበለዚያ ግን ተራ ህይወት ነው እየኖርን የምንመጣው ማለት ነው። ሁለተኛው ነገር የዓለም ምግባር ሃይማኖት ያለን ስን ብዬ እግዚአብሔር ያፈቅረኛል እያልኩኝ ብጠጣ እግዚአብሔር ይምረኛል ብዬ ብሰክር እግዚአብሔር ይምረኛል፣ ይወደኛል ብዬ ስን ብዬ ኃጢአት ብሰራ እግዚአብሔር ሳይሆን የእኔ አለማወቅና ድንቁርና እኔን ጠልፎ ይጠለኛል፣ ሲሆን ይከተኛል። እርግጥ ነው ዘላለማዊ መንግስቱን በጊዜያዊ ስራ እናገኝ እርግጥ ነው ይታወቃል። ነገር ግን ከእግዚአብሔር ጋር መሆኔ በምን ይታወቃል? በምግባሬ ይታወቃል። ላስረዳሽ፣ ቅድም ለምሳሌ ኦኬ፣ እዚህ ቤት ድንች ይሸጣለን። ድንች ማለት መጣጤ፣ ስኳር ድንች ይሸጣለን። ስኳር ድንችን ብትመለከች መሬት ውስጥ ተቀብሮ የሚበላው ስሩ ነው እንጂ ቅጠሉ አይደለም። ቅጠሉ ግን ዘርተሽው፣ ቅጠሉ ግን ምን ይናገራል? ድንቹ መድረሱን ይናገራል። ባይበላም እንኳ ባይጠቅምም እንኳ ፍሬ መኖሩን ይነግርሻል። ስራም ይህን ያህል አስፈላጊ ባይሆንም የእግዚአብሔርን መንግሥት ለማውረስ ነገር ግን በስራችን ነው የሚታወቀው። እኛ ውስጥ ሃይማኖት እንዳለ፣ እኛ ውስጥ እግዚአብሔር እንዳለ፣ እኛ ውስጥ መንፈስ ቅዱስ እንዳለ ስራችን ይናገራል። ከስራ ውጭና፣ እሺ ምን ልታደርግ ኢየሱስ ክርስቶስ ምንድን ነው ያለው? ቃሌን ሰምቶ የሚያደርግ ነው ያለው። ቃሌን ሰምቶ የሚያደርግ ቤቱን አለት ላይ እንደገነባ ሰው ነው። ቅድም ቤሻ መሰረት ያስፈልጋል። ዝናብ መጣ፣ ጎርፉም ንፋሱም ነፈሰ፣ ጎርፉም ሊጥለው አልቻለም ይላል። ቃሌን ሰምቶ ግን የማያደርግ ሰው ይላል፣ የማይሰራ ማለት ነው። ቃሌን ሰማ፣ ተሰበከ። ኢየሱስ ክርስቶስ ከዲስተን ሰዋን ከቅድስት ድንግል ማርያም ተወለደ በዮርዳኖስ ተጠመቀ ሞተ፣ በሶስተኛ ቀን ከሞታን ተለይቶ ተነሳ አረገ፣ ዳግምኛ ይመጣል። ተሰበከለት ት ይመራል ክርስትና በጣም የሚመር ነው። የሃይማኖት መንገድ በጣም የሚመር ምድር ላይ ትግል አለ። ያንን ግን ማድረጌ ነው እግዚአብሔርን ማግኘቴና አለማግኘቴ የሚናገረኝ ሰዎች አንዳንዴ የእግዚአብሔርን ፍቅር እንደ ኤክስኪውስ ይወስዱታል። ጌታ ይምረኛል፣ አምላክ ይቅር ባይ ነው። ከዛስ ምን ችግር አለ? ስራዬን ነው የማየው እና ምን እሺን ነው የሚያየው እና ምንም ይታየው፣ እምነትሽ በስራ ሊገለጥ ይገባል። እንዲሁም ስለ እምነትና ስለ ስራ ያወራ መልዕክተኛ ቅዱስ ያቆብ ብቻ ነው። እምነት ያለ ስራ የሞተ ነው። ነፍስ ሥጋ ከሌላት ሬሳ እንደሚባለው እምነት ያለ ስራ እንዲሁ የሞተ ነው ይላል። ማመን ከሆነ ይላል። አጋንንትም ያምናሉ ስሙ ሲጠራ ይንቀጠቀጣሉ። አሁን እዚህ ጋር ኢየሱስ ክርስቶስ ብትይ ይደነግጣሉ አረጋጋረን። ግን አያደረጉም። ስራቸውን አያደረጉም። ስለዚህ ኢፍ ዩ የአምላክ ፍቅር ውስጥሽ ከገባ ስራሽ ማንፀባረቅ ይጀምራል። ብርሃንሽ ከፍ እያለ ይመጣል። በሰዎች ላይ አይተውሽ፣ ሰዎች አንቺ የአምላክ ሰው እንደሆንሽ የምድር ስራሽ ይመሰክራል። አለበለዚያ ግን ዋቴ ነው የሚሆነው፣ ማስመሰል ነው የሚሆነው። እንደዚህ ብሎ ነገር የለም። ያ ማለት ግን ፐርፌክትንሽ ማለት አይደለም። ኃጢአት ትሰራያለሽ ወይ? አዎ ሳስተለሽ ወይ አው ትወርቅ ያለሽ ወይ እዛ ጋር ነው ቸርነቱን መጠየቅ መቻል ያለብሽ። ግን አምላክ ከአንቺ ጋር መሆኑን የሆነ ቀን የሚገለጥልሽ መቼ ነው? ሐሳብሽ እንደ ሐሳቡ፣ ፍቃድሽ እንደ ፍቃዱ፣ ስራሽ እንደ ስራው ይሆናል።